ደርሶ መልስ እንዳለ ጌታ ከበደ ምዕራፍ አንድ ተኩል ሄኖክ ስለ ጀንበር አሁን ጀንበር የምትለው እንዲህ ነው። በእሷ ውስጥ ያለሁት እኔ እንደዚህ ነኝ። መብቷ ነው። ስለ እኔ ያላትን ምስል እንድታስተካክል ምንም የማደርገው ጥረት የለም። እሷ ውስጥ ያለውን የእኔን ሐውልት አፍርሼ እመስላለሁ ብዬ የማምነውን እኔን ቀርጬ በልቧ መቆየት አልፈልግም። የሚወዳት ውድ ከበፊት ቦይፍሬንዷ ጋር አልጋ ላይ ወድቃ መነሳቷን ስትነግረው አበጀሽ የኔ ሴት ብሎ አቅፎና ደግፎ የሚቀበል እሱ ማን ነው? ሱራፌል የወደደ ያደርገዋል። ምንም ማለት አይደለም አለኝ። ያማል፣ ቢያምም የሚድን ህመም ነው። ያውም ጠባሳቶ ሳያልፍ አለኝ። አንደኛ ነገር ጀምበር፣ ያ እንዳይሆን ብዙ አማራጮች ነበሯት። ከቤቴ ካልወጣህ እኔ እወጣለሁ ብላ መውጣት ትችል ነበር ጎረቤት ለማደር ወይም ደግሞ ሲያስገድዳት እሪ ብላ ብትጮህ፣ ወይም እጮኋለው ብላ ብታስፈራራው፣ ሴት መለኛ ናት ተብሏልና የሆነ መላ መፍጠር ብትችል ያ ሁሉ ውርደት አይከሰትም ነበር። ደግሞስ እንዴት ከሱ ጋር ያለ ኮንዶም በወጣች ማግስት ከእኔ ጋርም ያለ ኮንዶም ትተኛለች? ለምን አትጠነቀቅልኝም? ያ ነገር መጥቷል ብላ ስሜቴን ማስከን ትችል ነበር እኮ። መጀመሪያ የነገረችን ቀን ከእሷ ቤት እንደወጣው ወደ አንድ ሱቅ እጄ ሲጋራ ገዛው። አጭሼ የማላውቀውን ሲጋራ ሮዝማን የነበረ ይመስለኛል። አስለኩሼ አምቦለቦልኩት። ለካስ ማጨስ ሰዎች ሲያደርጉት እንዳየውት ቀላል አይደለም። አሳለኝ፣ አጨናበሰኝ፣ አንድ ሲጋራ መጨረስ አቃተኝ። የደረሰብኝን ነገር ለሱራፌል ደውዬ ነገርኩት። ስነግረው እልህ ይሁን ቅናት ተናንቆኝ እንደ ነበር አስታውሳለሁ። ደንግጦ ሰማኝ። የት ነህ አለኝ። የት እንዳለው ነገርኩት። ላግኛ አለኝ። ተገኘውለት። ጀምበር እየደወለች ይቅርታ እያለች ትረብሸኛለች የሚል ፍርሃት ስለ ነበረኝ ሞባይሌን ስዊች ኦፍ አደረግኩት። ከዚያም ሱራፌልን መጠበቅ ጀመርኩ። ወደ ተቀጣጠርንበት ሬስቶራንት ሂጄ በነገራችን ላይ ጀንበር እንዳለችው አብይ ከሱራፌል ጋር ሊያወዳጃት ያስብ ነበር። ሀሳቡን እንዲያስበው ያነሳሳው ግን የሱራፌል የፍቅር ሕይወት ያልተረጋጋ መሆን ነበር። ሱራፌል ደግሞ ጀንበርን በተለየ ዓይን አልነበረም የሚያያት። እሱ በሴት ላይ ሴት አልደርብም የሚል አቋም አለው። ይህን አቋሙን የምትቀናቀን ሴት አልገጠመችውም። አቢ ደግሞ አሁን ያስ ጋር ሴት አለችኝ የምታስብል አይደለችም። እንደሌለች ቁጠራት። ጀንበርን ያዝ የምትሆን አይነት ሴት ነች። ብትጠይቃት እምቢ የምትል አይነት አይደለችም። አብስዬ ጨርሼ እልሃለሁ። ጠቅለ ለመጉረስ ብቻ ነው አለው። አልፈልግም አለ ሱራፌል። እንዲህም አታሳፍረኝም። አብስዬ ከጨረስኩ ሁሉ በኋላ ወጨጌ ነገር አትሆንብን እንጂ ከተመኛ ለአንተ ለራስህ አድርጋት። መቼ ተመኘዋት? አለ አብይ። እኔስ መቼ ተመኘዋት? አንተን ያልተሰማኝ ስሜት እንዲሰማኝ እያስገደድከኛለው። አሁን ወሬ አታብዛ፣ ያችን አሰናብተ፣ ከዚች ደባም ጋር ተሸብለል። ውይይታቸው እየመረረ መጣ። አብይ የሱራፌልን ሄለን አይወዳትም። ሄለን ያደረሰችበት በደል ኖሮ አይደለም፣ ግን ከሱራፌል ጋር አብረው የማይሄዱ በሄዱም ብዙ ርቀት የማይጓዙ ናቸው ይላል። የሱራፌል መንፈስ መታወክ የጀመረው ሄለንን የግሌ ብቻ ማለት ከጀመረ በኋላ ነው። ሰላም አሰጠውም። እስረኛ ልታደርገው ነው ፍላጎቷ። በእያንዳንዷ ደቂቃ የት፣ ከማን ጋር ምን እየሰራ እንደሆነ ሪፖርት እንዲያደርግላት ትሻለች። የሚውልበትም ቦታና ሊያገኛቸው የሚገባቸውን ሰዎች ማንነት በእርሷ መልካም ፍቃድ ላይ ነው የተመሰረተው። እኔንና አብይን ደረጃን አይመጥንም፣ አላለችውም። ፍቃደኛ ናት። ከእነሱ ጋር ስትሆን ደውለ ጥራኝ ትለዋለች። ከእኛ ጋር መሆን ደስ ይላታል። አብይ ግን አይመቸውም። ሄለን እንደ መጣች እሱ ይሄዳል። ጊዜ አያስፈልግም። ሱራፌል ዝም ይለዋል። እኔ እኮ ለጀንበር ጫፍ ጫፉን ነግር ይላሉ። እንደምትወዳ ልታናግራት እየፈለግ እምቢ የሚል መልስ አገኛለሁ በሚል ፍርሃት ሸም እንደቆነጠጠ ይቀጥላል። አብይ እውነት አሁን የምትለኝን ሁሉ ብላታል? ታዲያ ሳ አብስዬ ላለሁ። ሄደ ልቧ ውስጥ መጎዝጎዝ ብቻ ነው። የልቧን በር አንኳኩቼ አስከፍቼ ላለሁ። እንግዲህ ፈረስ ያደርሳል እንጂ አይዋጋም ነውና ነገሩ። በጣም አዝኝባለሁ። ስሜን አጥፍተዋል። በልቧ ቀልዳል። ተቃራኒ ፆታዎች ከፍቅርና ከወሲብ ጉዳይ ውጭ ተገናኝተው መጫወት አይችሉም ማለት ነው። አሪፍ ልጅ እኮ ናት። በዚያ ላይ አንደርስታንድ ትደራረጋላችሁ ሱራፌል ከፋው። ጉዳዩ በመከፋት ብቻ አልቆመም። እኔን ለመነኝ። አብይ ያወራው ውሸት እንደሆነ ጀንበር እንድታውቅለትና ሄለን የምትባል ፍቅረኛ እንዳለችው ጥቆማ እንድሰጣት ነገረኝ። ችግር የለም የቤት ስራዬን በአግባቡ ሰራለሁ አልኩት። ዛሬ ንጋት ብል ከቻልክ ዛሬ ከልቤን የምልህ ጀንበር አታስፈልገኝም። አገኘዋት። የቤት ስራዬንም ሰራው በማግስቱ ሱራፌል ደወለልኝና ተገናኘን። ሁኔታው ሁሉ ልክ አልነበረም። ምን ሆንክ ብሎ ጥያቄ ማክተልተል፣ ጉንጭ ማልፋት ነው። የሆነ ነገር የሚሆነው ሄለን አንዳች ነገር ስታደርገው ነው። ሄለን ሰይጣንንም ቢሆን ቀንድ ማስበቀል የምትችል ናት። የሆነውን አጫወተኝ። ሄለንን ትቻታለሁ፣ በቃችኝ። በቃ ወሰንክ? እንዲህ ወስኜ አላውቅም። እና ይህንን ልትነግሬ ነው ስታፈላልገኝ የቆየው አው ጀንበርንም ልወዳጃት መርጫ አለሁ። እስከ ዛሬም የተዘናጋሁት ይበቃል። ቁርጥ ያለ ውሳኔ። ደነገጥኩ። አልፈልጋትም ብለኛል ነበር። የዛሬው የሄለን እርምጃ ነው እንድቆርጥ ያስቻለኝ። ታዲያ እኮ ጀንበርን ትናንት አግኝቻት ነግሬያታለሁ አልኩት። ሳልውል ሳላድር ልነግረው የሚገባኝ መረጃ ነው። ምን ብለን ንገራት፣ ያልከኝን በሙሉ የሌላ ሴት መሆንን ቸኮልክ አለኝ በአፈጣጠን የተገርሞ ይቺ የተፋዋት ምራቅ ሳደርቅ ተብሎ ሱቅ ደርሶ እቃ እንዲገዛ እንደ ተላከ ሕፃን ተልእኮዬን በአስቸኳይ ከግብ በማድረስ የተገርሟል። አንተና ቀላል አጣደፍከኝ አዋክበኝ ነበር እኮ ዛሬ ልታገኛት አችልም ቀጠሯአለን። በጣም ጥሩ ትላንት የነገርኩሽ ውሸቴን ነው በላት፣ ለቀልድ ያህል ነው በላት። ምን እንደምትይ ለመስማትና ምን እንደሚሰማሽ ለማየት ነው በላት። አይ፣ አሁንማ ረፍዷል። በአንድ ጀንበር ሀሳብን ትለውጣለ የሚል እምነት ቢኖረ ኖሮ አልኩት። በችኮ ላይ እንደተጸጸተ ሁኜ አፍሬ ነው እንጂ አልተጸጸጥኩም። ግዴለም፣ አግኛትና እንዳታመልጠኝ አድርግ። አይሆንም ስል እኮ፣ ለምን አስጨንቆ ያዘኝ። ምክንያቱን እንድነግረው ወተወተኝ። አሁን እያለኝ ያለውን ነገር ባይለኝ ኑሮ መንገር አይቀርም ነበር። እንደምንም ብዬ ሳቄን ተቆጣጥሬ የሆነውን ሁሉ አጫወትኩት። ገርሞት ሊሞት ከመቼው! አንተም ብቻ ሳይሆን እኔንም እሷንም ያስገረመ ነገር ነው። ዘይገርም ነገር አለ ሰውየው። እና ምን አሰብክ አልኩት በፈገግታ። ፍቅራችሁን ቀጥሉ ብዬ መርቆ ከመሸኘት ውጭ ምን ልል እችላለሁ? እኛም ቀጠልን። ከጀምበር ጋር ብዙ የማይረሱ ነገሮችን እንዳሳለፍን የምትናገረው እውነት ነው። በእርግጥ ሁለታችንም የምናስታውሳቸው ነገሮች የተለያዩ ናቸው። እኔ ስለ እሷ አሳስብ፣ ቤቷን፣ አከራይዋን፣ ወንድሟን ሚኒስትር የሆነው አጎቷን ጨምሬ ነው። አንድ ቀን ብቻዬን እያሰላሰልኩና እያብሰለሰልኩ ማምሸት ፈለግኩና ወደ አንድ ካፌ ስገባ አከራዋ ኮሎኔል ስማቸውን መጥቀስ አልፈልግም፣ አገኘዋቸው። ሞቅ ብሏቸዋል። ማለፊያ ሰዓት ነው ያገኘሁ አሉኝ። ደስ ብሏቸዋል። የምነግር ነገር ነበር። እኚህ ሰውዬ ደግሞ ከእኔ ጆሮ ፍቅር ይዟቸዋል። የማይነግሩኝ ነገር የለም። እሳቸው የሚወዱትን ዘፋኝ ሳዳምጥ ስለሰሙ ይሆናል። እንደ ክቡርና ክቡር ሰው የሚንከባከቡኝ የድምፃዊ ተሾመ ምትኩ አድናቂ ናቸው መንግስትን የሚነቅፍበት ገዢው ፓርቲን የሚወርፍበት መንገድ ደስ ይላቸዋል ተያይዘን ገባን ካፌው ደንገዝገዝ ባለ ብርሃን የጠበቀን ሻማዎች ተለኩሰዋል እንዴት ነው ኑሮ አልኳቸው ጨዋታ ለመጀመር አለን ይሄው እንዳለን አለን ፀሐዩ መንግስት በጨለማ እያኖረን አሉኝ። እኔም መቼ ነው ይሄ መንግስት ይቅርታ የሚጠይቀን መቼ ነው? አትሰማውት። ታሪክን ታሪክን እየበለዘና እየከለሰ እኮ ነው ይሄ አፓን አላቅሙ እያጀገ ነው። ነው የተገደለ ሁሉ ጻዲቅና ትክክል የሚሆንበት ምክንያት ምንድን ነው? ሟችም ለገዛ ሞቱ ዳለበት የሚባል ነገር አለ። የመጀመሪያውን የከተማ ተኩስ የከፈተው ማን ነው? ኢሕአፓ ነው። ደርግ አይደለም። ኢሕአፓ ነው መንግስቱን ለመግደል ሞክሮ የሳተ። በዚህ ጊዜ ነው መንግስቱ ተበሳጭቶ ፀረ ህዝቦች ብሎ እርምጃ ያስወሰደባቸው። የያዙትን የሰነበተ ጦቢያ መጽሔት እየገላለጡ ተመልከት፣ አሁን የማንብልን ከደርግ በስተጀርባ በመሆን በግፊት በለውጥ ስም የህዝብ ንብረት ያዘረፈ ኢሃፓ የቀድሞ ባለስልጣናትን አድሃሪዝም ያስረሸነ ኢሃፓ የእኛ ሶሻሊዝም ነው ትክክል ብሎ ተማሪውን ለታንክ የዳረገ ኢሃፓ ነው ይሁሉ ትክክል ከሆነ የደርጉ ስህተት ምን ላይ እንደነበረ ትናንት ለተወለዱ ልጆችም ይምታታባቸው አይመስለኝም ለዘመናት በዘመርበት አፋችን ማሪኛ አብዮቴ ብለናል የአባያሸንፋል ባልንበት ቀይ ሽብር ይፋፋም ብለናል። ይህንን ሁሉ ያለው ፓርቲያችንን ጠልተን ነበር አልነበረም። ፓርቲያችንን ከርተን ነበር አልነበረም። ተቃዋሚያችን ደርጎች ስላያስገድዱ ነበር አልነበረም። ፓርቲያችን የምንለው ዘረክራካ ድርጅት ለቤተ መንግስቱ ስልጣን ለመብቃት ያህል ያነሳውን ፖሊሲ እንጂ ለክፉ ቀን የምትሆን ጥርኝ ታክል የትግል ስልት ስላልነበረው ነው። ኮሎኔሉ መጽሔቱን ወደፊቴ እያቀረቡ ይህን ያለው ማን እንደሆነ ታውቃለ? ይህ አፓ ትግል ውስጥ የነበረና በአሁኑ ጊዜ ውጭ ሀገር የሚኖር አንድ ሰው ተመልከት። አንዳንዶቹ እንኳን ህዝቡን ይቅርታ ልጠይቁት ይፈልጋሉ። የተቀሩት ልባቸው ለምን ደረደር ያህልክ እንደሆነ ወያኔ የልብ ልብ ሰጣቸዋል። በደርግጅ የተገደሉትን ወይም ተገድለዋል ብሎ የሚያምንባቸውን ወይም የተገደሉ የመሰሉትን የኢህአፓ ሰዎች የብፁነት ማድረግ ሊሰጣቸው እየተጋ ገዳዩን ለማኮሰስ ደርግን ለማሳረስ ማቹን ማጀገን ነበረባት። በፍጹም ኢህአፓ በዘመኑ እንደነበር ነው፣ እንደ ማንኛችንም የፖለቲካ ፓርቲዎች የራሱ ያልሆነ የተኮረጀ የተቀዳና የተዳቀለ አስተሳሰብ ይዘው እኔ ነኝ እረኛችሁ ከእኔ ወዲያ መሪ ላሳር በማለት ራሱ ላይ የተኮሰ ትውልድ አብ አሉ። ይህንን ፓርቲ ነው ገዢ ፓርቲ የሚያጨግረው። መይሶንን ለምን አይቅጠቅሱትም? እነሱን ይከራከር ስለነበር ለምን? ሟቹም ነዋሪውም እኩል ተጠያቂ ነው። ሁላችንም ኢትዮጵያ እንደተሻለች ለማድረግ ብለን የተጨፋጨፍ ነው። የአፓዎች ስለገደሏቸው መይሶኖችን አደርጎች አይነገራንም። ለምን አየህ? ለዚህ ነው ኢህአዴግ ከስልጣን ከመውረዱ በፊት ህዝቡን ታሪክ ስላፋለስኩብህ ይቅርታ ብሎ መጠየቅ አለበት የምልህ ደግሞ አያፍርም። እኛን በጀኖሳይድ ሊከሰን ይፈልጋል። በዘር ማጥፋት ወንጀል አንዱን ብሔር ወይም የአንዱን ሃይማኖት አባላት ብቻ ለይተን ነጥለን ያጠቀን ይመስል ችዋቴን ቀሙኝ አለ ሰውየው ሊገድል የመጣው ሰው ቀድሞ በመግደል። እንዴት እንደ ወንጀል ያስቆጠራል ያስቆጥራል? አይ ልጄ፣ ዘውዳዊው ስርዓት ለመገርሰስ ሁላችንም ተረባርበናል። ተተረማምሰን ነበር። ንጉሥ አይከሰስም ሰማይ አይታረስም ብሎ የሚያምን ማህበረሰብ እኮ ነው እኛን ያበቀረ። አይቻልም የተባለውን ችለው ስትገኝ ለጊዜው ወደናገጥ አይቀርም። ዘውዳዊው ስርዓት ዋርካ ነበር፣ ስሩ የሰደደ ዘመናትን ያስቆጠረ ዋርካው ሲገነድስ ትሎቹ ተጀፍ ልቀው መሳደል ሆኖ የአሸናፊነት እጣው እያለ ወደቃ ማሸነፍ እንደተከሳሽ ተከሳሽ ያስቆጥራል። መቼም እያንዳንዱ መንግስት ለፕሮፓጋንዳው ብሎ በተወሰነ መንገድ በህዝቡ ልቦና ማስረጽ የሚገባው ሀሳብ ሊኖረው ይገባል ብዬ አስባለሁ አልኳቸው። ስለጠየቁኝ መልስ መስጠቴ ነው። በእኔ ቤት ፕሮፓጋንዳ ልክ የለም፣ ወሰን ክልል የለም። ይቀጥላል ማብራሪያው። ልንለያይ ስንል አየር አለመፈለግን የሚያል ህመም የለም ለሀገር ልጆች የምሰጠው ነገርና የምታካፍለው ልምድ እያለ ችላ ስትባል እንዴት መሰለ የሚያመው አሉኝ በመቆጨት የነ ጀምበር ቤት ባለ ሶስት ክፍል ናት ሶስት መጠነኛ ስፋት ያላቸው ክፍሎች የመጀመሪያው ሳሎን ቀጥሎ መኝታ ክፍል ቀጥሎ ማዕድ ቤት የመጨረሻውን ክፍል ስላልገባውበት አላውቀውም። ሳሎኑ ግን ኑሯቸው በምቾት ያልተንበሸበሸ ዝቅ ያለ ሕይወት ከሚኖሩትም የተሻሉ መሆናቸውን ያሳብቅባቸዋል። አረቢያን መጅሊስ ነው የተነጠፈው። አንድ ቀን ጀምበር የህልም ኢንሳይክሎፒዲያ የሚል መጽሐፍ ይዛ ቆየችኝ። ልታሳየኝ የፈለገችው ነገር እንዳለ ገብቶኛል። እየተጣደፈች መጽሐፉን ገላለጠችና ታነብልኝ ጀመር። አንድ ሰው በህልሙ ለስላሳ የጊታር ጨዋታ ከሰማ በወሲብ ፍላጎቷ ላቅ ያለች ሴት ልታገባው ትፈልጋለች። በዚህ ጊታር ሲጫወቱ ማየት ደግሞ የቤተሰብ ደስታ ነው። አንድ ልጃገረድ የጊታር ጨዋታ ከሰማች ከፍቅረኛዋ ጋር ልትጣላ ትችላለች ና አንደበቷን ሰብሰብ ብታድርግ። በህልም ጊታር ሲጫወቱ ማየት ደስታ ያለበት ስብሰባ ና ወሲብ መፈጸም ነው። አንድ ልጃገረድ የጊታር ክር ተበጥሶ ወይም ጊታሩ ራሱ ተሰብሮ ካየች በፍቅር ህይወቷ የሚያበሳጭ ጭንከን እንደሚገጥማት ያረጋግጣል። አላሚዋ የጊታር ድምፅ ከሰማች ከሚያባብላት ሰው እጅ ላይ እንደምትወድቅ መጠቀሚያ እንደምትሆንና ለክፉ እንደምትዳረግ ይተነበያል። አላሚው ወንድ ከሆነ ግን ትክክለኛ አመለካከቱ በምታባብል ሴት እንደሚዛባ ያመለክታል። ጊታር ሲጫወቱ ካዩ የእርስዎና የቤተሰቡ ደስታ ከፍተኛ ይሆናል። ወንድሟ በአራት ዓመት የሚበልጣት ታላቋ ነው። ወንድሟ እኔን እንደ ጓደኛ እንዲያየኝ ብዙ ሙከራ አድርጌ ያለው፣ አብረን ሻይ እንድንጠጣ፣ ኮንሰርት እንድንገባ፣ ሲኒማ እንድናይ፣ ወክ እንድንበላ፣ ብዙ ሙከራ አድርጌ ያለው በከፊል ተሳክቶልኛል። በተገናኘን ቁጥር ስለ ትግልና ታጋይ ነው የሚያወራኝ። ምኔ ቀንደኛ የመንግስት ተቃዋሚ ወይም ህገ መንግስቱን በኃይል ለመናድ የምሞክር እንደሚመስል አላውቅም። በእኔ ውስጥ የተሳሳተ ግንዛቤ እንዳይኖር ብርቱ ጥረት ያደርጋል። እኔን ለምን የህዝቡን ስሜት መለኪያ ቴርሞሜትር እንደሚያደርገኝ አላውቅም። ህዝብን በቅጡ ማወቅ ይቻላል እንዴ? ማወቅ ቢቻልስ እኔ ቴርሞሜትር መሆን እችላለሁ? ወይስ ሊረሳቸው የማይፈልጋቸውን ገድሎች ለእኔ እየነገረ ለራሱ እያስታወሰ ይሆን? እኔ ካረሳዋቸው ታሪኮች መካከል አንዱን በተለይ ስለ አጎቷ ለሚኒስትርነት ማዕረግ ስለ በቃው አጎቷ አጎቷ ብርሃነ ለዚህ ጽሁፍ ሲባል ስሙ የተቀየረ ለስራ ጉዳይ ወደ ተወለደበት አካባቢ የሄደ እንደሆነ ጓደኞቹና አጃቢዎቹ ወደ ማደሪያቸውና ወደ ተሰናዳላቸው ሎጅ ሲሄዱ፣ እሱ ግን ወደ እናቱ ጎጆ ነው የሚሄደው። በደካከመውና በፈራረሰው ጎጆ ውስጥ ተቀምጦ ከእናቱ ጋር የጥንት የጠዋቱን ወግ እያወጋ ያነጋል። አንድ ቀን በቅርቡ ተሰርቶ የተጠናቀቀውን መንገድ ለመመረቅ ሚኒስትሩና ሌሎቹም የክልሉና የመንግስት ከፍተኛ ባለስልጣናት ወደ ገጠር ይሄዳሉ። እዚያ ሂዶ የተደረገለትን ባለስልጣናዊ አቀባበል አድንቆ በሚወዳቸው ሀገረ ሰባዊ ዜማዎች ተዝናንቶ እራሱን ደስ አሰኝቶ እንደተለመደው ወደ እናቱ ቤት አመራ። እዚያ ሲሄድ ሰፈሩ እንዳለ ነው። የጎረቤቶቹ ህይወት እንደነበረ ነው። ጫካውም ከብቱም ሽታውም ያለና የነበረ ነው፣ ከልጅነቱ ጀምሮ የሚያውቀው። ትላንት ያልነበረ ዛሬ የመጣ አንድ ነገር ቢኖር የወላጆቹ ግቢ ነው። ምንድን ነው አለ ቤቱን አይቶ። በህልሜ ነው በሁኔ በሚል ስሜት ማን ነው እንደዚህ ያደረገው? ተነገረው። አንድ ልማታዊ ባለሀብት ነው አሮጌውን አስፈርሶ አዲሱ እንዲታነጽ ያደረገው። በአስቸኳይ ይህን የምትሉትን ሰውዬ ጥሩልኝ፣ አለ በሚኒስትሩ ስሜት። ያልተደናገጠ አልነበረም። ከጠበቁት በላይ ታውኳል። መረጋጋት አቅቶታልና እናቱም ጭምር ተረብሸዋል። ልጄ ምን ሆነሃል? እጅህን ይባርከው ብለህ መመረቅና መሸለም እንጂ በጎ ባደረገል ሰው ላይ እንዲህ መንጎ ማለል ምን አመጣሁ አሉት። እማዬ አንቺን ሳይሆን ነጋዴውን ነው ማነጋገር ምፈልገው። ነጋዴው መጣ። እሱ ራሱ ለበጎነት ባገኘው ምላሽ ግራ ተጋብቷል። ምንድን ነው የሰራው? ነጋዴው ግራ ገባው። ቤት ነው የሰራው። መቼም ድልድይም መንገድም እንዲህ አይሰራም፣ ይሄ የታወቀ ነው። ይሄ የታወቀ ሆኖ ሳለ ምንድን ነው የሰራው ብሎ መጠየቅን ምን አመጣው? ቤቴን እንድሰራልኝ ማን ነው ይፈቀዳል? ማንም በራሴ አነሳሽነት ነው። ለምን ቤቱ አይሆነውትም ብዬ ከስሞ ከክብሩ አብሮ አይሄድም ብዬ ሌላማ ምን ምክንያት ይኖረኛል? እርስዎ ለሀገሮ ሲለፉ ሲደክሙ፣ ለሥራውና ለራስዎ የሚያስፈልጎትን መች ከውኑ ያውቃሉ። ይህም ሲያንስዎ ነው አልኩ። ቤቴን ስሩልኝ፣ አጥሬን ገንቡልኝ አልኩ። አልኮይ ማለት አላሉም፣ ግን መቼስ ነጋዴውን አሳሰረው። ሚኒስትሩ ጉዳዮቹን ጨራርሶ ሄደ። ነጋዴውም እንደታሰረ ቀረ፣ እንደታሰረና እንደተረሳ በወረዳዋ ውስጥ የተከናወኑ ልማታዊ እንቅስቃሴዎችን ለመጎብኘት ይሄው ሚኒስትር ተመልሶ መጣ። የመጣለት ያልተለመደ ነገር አደረገ። ወደ ተወለደባት ወረዳ ቀበሌ አልሄደም፣ እንደ ጠባቂዎቹ ሎጅ ይዞ አደረ። ክቡርነቶ፣ ወደ እናቶ ቤት አለው። አንድ የክልል ባለስልጣን ልኬባታለሁ፣ እሷ ራሷ ትመጣለች እዚህ ከማደር እዚያ መሆን እንደሚበልጥ ብሆ ነበር የሰማ ነው ነበር። አሁን ግን ምን ማረፊያ አለኝ? አንድ ማፈሪያ ነጋዴ አገባው ገብቶ ማረፊያዬን አፈረሰው። የተላከባቸው እናቱ አልመጡም። አንተ መተህየኝ እንጂ እኔ እናትህ እንዴት አንተ ወዳለበት እመጣለሁ፣ ጤነኛ አይደለህም ወይ አሉት አሉ። አኩርፏል። ገብቷቸዋል። ሄደ ሳያናግራቸው ሄደ። ከመንፈቅ ቆይታ በኋላም ተመልሶ መጣ። በዚህ ሁሉ ሦስት አራት ጊዜ መመላለስ ውስጥ ያ እስረኛ እንዴት ነው ብሎ አልጠየቀም! የአካባቢው ሽማግሌዎች የነጋዴው መታሰር በሕይወታቸው ላይ ስላሳደረው ተጽዕኖ በተዘዋዋሪ መንገድ ቢተርኩለትም አዝማሚያው ጉዳያቸውን የሚያዳምጥ አልነበረም። እናቱ ሳይላክባቸው መጡ። እፈልግሃለው አሉና ከሰው መሃል ነጠሉት ሚኒስትሩን ልጅ፣ በጡቴ ይዤሃለሁ። ይህንን ሰውየት ሳታስፈታ ወደ አዲስ አበባ እንዳትሄድ። ቤቴን አይደለም እኮ ያፈረሰው፣ ትዝታይን ነው፣ የልጅነት ትውስታይን ነው። ባዶ አደረገኝ። የትዝታይን አዝመራ ያለኔ ፍቃድ አጨደው። ምን ተረፈኝ? አለ እንባ እየተናነቀው። መቼ እንዲህ የሚከፋ መስሎት ቤቱ አርጅቷል፣ አይመጥንህም ብሎ እኮ ነው። እኔ እናቴን ቤት ማደስ አቅቶኝ ነው? መቼ አቃተኝ፣ የልጅነቴን የትዝታዬን የትውስታዬን ጣዕም አልጣው ብዬ እንጂ። ልጅ እኔስ እኔስ በአዲስ ቤት መኖር አይወድልኝም ወይ? አንተ እኳ ትኖርበት፣ እኔ ነኝ ያለሁበት። አንተ ትዝታ ደብዛው እንዳይጠፋ ትሰስታለ። እኔስ በአሮጌ ቤት መኖር ይወድልኛል አል ወይ? ንገረኝ እስኪ። ሚኒስትሩ ደነገጠ። በዚህ መንገድ አልተረዳውም ነበር። ስለ ራሱ እንጂ ስለ እናቱ አላሰበም ነበር። እናቱ እንዲገባው ባደረጉ ቅጽበት ጠባቂዎቹን አስጠርቶ አንድ መልእክት አስተላለፈ። ነጋዴው እንዲፈታ አድርጎ አለ ሆነም። ይህን የነገረኝ ወንድሟ ነው። ወንድሟ ይህን የነገረኝ ቀን በጣም ከመገረሜ የተነሳ ለሱራፌል እስክነግረው ቸኩዬ ነበር። አግኝቼ ነገርኩት። እስክጨርስ አዳመጠኝ። ይገርማል አለኝ። አይደል አልኩት። ምን እንደገረመኝ ታውቃለህ? ምንድን ነው ሚኒስትር ሆኖ ባለስልጣን ተብሎ ከአስራ ምናምን ዓመት በላይ ወንበር ይዞ አቅም እያለው የእናቱን ቤት የማደስ አቋም ከሌለው መቼውንም እናት ሀገራችንን ሊለውጥ አለመቻሉን ነው የተረዳሁት። የምታሳዝን ሀገር አለኝ። ጀምበር እንደዚህ አይነት ወሬ አታወራም። የኤርትራዊነት ደም ስላለባት በግማሽ አሳ ጎረጉራለሁ ብላ ዘንዶ እንዳታወጣ ተጠራጥራ መሆኑን እገምታለሁ። ቤት ቀይረናል ብላኛለች። የት ወዴት አላልኳትም። አድራሻዋን ማወቅ ምን ይረባኛል? ከዚህ በፊት እኛ ሰፈር መታችሁ ለምን አትከራዩም ብያት ነበር። እንኳንም አልመጡ። ጥላውን ከሚባል ሰው ጋር ተኝታ ከተነሳች በኋላ ጀምበር በልቤ ሰማይ ላይ እየጠለቀች እንደሆነ ተሰምቶኛል። አንድ ቀን ማታ ደወለችልኝ በሌላ ሰው ቁጥር በእኔ ስልክ ስደውል አታነሳም። በሌላ ሰው ቁጥር ሞከርኩ። ጀምበር ነኝ። ከአንቺ ጋር በማውራት ስሜቴን ማስቆጣት አልፈለግኩም አልኳት። አታመልጠኝም፣ እሺ አታመልጠኝም። በስዕለትም ሆነ በጸሎት በእጅ አስገባለሁ። መብርሃንን እንደነበር እንቀጥላለን። ቶሎ ቶሎ በይ፣ ሞባይሌ ባትሪው ሎው እያለኝ ነው። የምትለኝን አሳጥራ እንድትነግረኝ ብዬ ነው እንጂ ባትሪው ፌል እያደረገ አይደለም። ነገ ላገኘ ይችላሉ። ነገ አልችልም። ከነገ በስቲያስ? ከነገ በስቲያ ቢዚ ነኝ ቀኑ ሙሉ። ይሄን ሳምንት ቢዚ ነኝ። ሳምንቱ እንዳለቀ ልደውልልህ። ጣቴን ወደ ሞባይል ልኬ ስዊች ኦፍ የሚለውን ተጫንኩት። ድምጿን ከጆሮ ያፋታው ክፉ እንደሆንኩ ባ ታውቃለሁ ግን ምን ቀረኝ፣ ምን ተረፈኝ ብዬ ነው የማገኛት። ደህና ሁኝ ጀምበር። ከጥቂት ደቂቃ በኋላ ያጠፋሁትን ሞባይል አብርቼ ቤዛ ጋ ያን ሰሞን የተዋወቅኳት ደወልኩ። አነሳችሁ ጌታው ሰው ረፍት አያደርግበትም አለች ከእንቅልፏ ጋር እየተላፋች እንቅልፍ ከመተኛቴ በፊት የምሰማው የመጨረሻው ድምፅ ያንቺ እንዲሆን ልኝ ስለፈለግኩ ነው። አነጋገር ታውቅበታለህ፣ እንደ ተዋናይ ነው የምታወራው አለችኝ፣ መደነቅ በበዛው ድምፅ። እነሱ ናቸው እንጂ እንደ እኔ የሚያወሩት ጉረኛ። እሺ እንዴት ነ? ከዚያማ ማውራት ነው አጠገቧ ያለውና አብሬያት የተኛው እስኪመስለኝ። ደርሶ መልስ እንዳለጌታ ከበደ